ቤተሰብ እውነት ነው። ምን ማለት ነው ያው፣ እንደዚህ ኧረ ሰዎች፣ ኧረ ሰዎች፣ ኧረ በጣም ኧረ በጣም ያሳስባል። የእውነት ምን ማለት ነው 18 ዓመት የዘጠና ዓመት አሮጊት አሮጊት፣ እንግዲህ ለቃሉ እንግዲህ አጠቃቀም ለምን እሷስ እራሱ መጅፈ እንዴ እርሶስ እራሱ እርሷስ ልበል፣ ምን ይከበራሉ እንዲከበሩ አይሆንም እንዴ? ቆቦትን ወይም ደግሞ ሙስሊም ከሆኑም ደግሞ እንደዚህ ተከብረው ለምን እንትን ብሎ አይኖሩም? እኛን ለምን ያሳስቱናል? አንቱ እርሶ ምን አስበለኝ? እኔ አሮጊት ሽማግሌ እንጂ ቢከበሩ ኑሮማ በቅርብ ካሉ የሚያውቁት ከሆነ ችግር ካለበት ለችግሩ ይሄን ሁሉ ሰርግ ሰርገው ላይ አደባባይ ይታይ ከማለት ለልጁ እርዳታ ቢያደርጉስ ምን አለበት? ኢትዮጵያዊነት እኮ በዚህ ነው የምንታወቀው። ይሄዱ መቅዶኒያን ይዩ። እምነት ምናምን አይጋረደውም። ማንም ይረዳል፣ ያግዛል። መጦሪያችን መሞቻችን እሱ ነው ማለት ይቻላል፣ ከእግዚአብሔር ቀጥሎ። እርሶ ግን ምን ነክቶት ነው ምነክወት እንዲህ በዚህ ጊዜ ወንዶች እንደዚህ ማሳሳት አሁን በሴቶች የተለመደ ቅድም እንዳልኩት በሴቶች ነበር እንደዚህ አይነት ጠለፋና ማስገድዶ ያለ እድሜ ጋር ብቻ ማስገባት። አሁን በወንዶች ላይ። ህሌናችን የት ሸጥነው? ወንድሞች የት ሄድን? ምንድን ነው ወንድ ልጅ እኮ ጥረ ግረ ብላ ነው ያለ እግዚአብሔር። ጥረ ግረ ብላ በቃ ህሌና የሚሆን እሱ ነው በቃ። ወንድሜ እንዴ እንዲህ ብለህ እስኪ ነገች ሴትዮ ነገ እኮ እምትሞተው ልበላው ነው ስቀ ልበላ ነው ነገ የሷን የእሷን ገንዘብ ስትበለው እስኪያስበው፣ ምን አይነት የእናት አባት ገንዘብ እንኳን አያኮራ። አረ ቤተሰብ ሁላችሁም ይህን ነገር ሼር ኮፕሊንግ አድርጉት። ማንኛውም ሰው መማር አለበት ይህል ኤቨሪባዲ። እኔ በእውነት ነው የምላችሁ በጣም ነው ያፈርኩት። ሚዲያ እንዲህ ሲቀባበለው እኔ ፊልም መሰለኝ። ፊልም ነው ወይስ ምንድን ነው ሳየው ሊስሙት እንዲህ ሊሞቱ የጣሩት ሰው እንዲ ሊስሙ ከንፈሩ ምናምን በቃ፣ እሱም ተሸማቆ አፈር ይሳሙ ነው የምለው። እኔማ አፈር ይሳሙ በቃ እንዴ ሊስሙ እንዲ ግጥጥ ብለው ዛ በሚዲያ ለማፈር ወጥ ያንተም እንደዚሁ ምን አይነት ረዲያ